አይ ብታይ ማልፈልገው በቃ እራስሽን ብቻ ንታዳነጭጠንሽ ቀነስ። ያንተ ኤሌክትሪኩ ደግሞ ላዩ ላይ ሆኖ እየተንቀጠቀጠ ነው። ይሄ ማለት ሊበላሽ ነው ስልኩ እና ሲንቀጠቀጥ እንኳን አይታይም። ይኸውልህ ቀይረው ራሱ

እኮ ይቅርብሀ ይቅር ይቅር። በቃ አሁን አያስፈልግም። ሲጀምር ቁርሳችሁን ታስጨንቀኛለህ። ቁርስን ብላ፣ ቁርስ ሻይ አፍላ፣ ሻይ በዳቦ ዳቦ በሙስ አትበላም። ስትትል ነው ያደርከው ተባልክ አትሰማኝም። ልጅ እንዴት ነው ግን የማይሰማው ለምን እንደሚጨቃጨቀኝ

መች ነበር የተፈላ? መች ነው የተፈላ? ትናንት ከሆነ አትላበት። ከዛ በፊት የቆየ ከሆነ

ስልኩ ይወድቃል ወይ? ልምታት በቃችልች።

ያስተረፈችው እንዳይጣል ብዬ በቃ እኔ አውቃለሁ። በቂ በልታችኋል እናንተም። ምን ብቻ ሌላ በሽታ አይደለም። ስንት ነው የበላ አንተ ራሱ? አራት ሙዝ ሁለት ደገምሽ ከበቂ በላይ ነው ይበላ። ስለዛ ብዬ እህል ብትበሉ ደግሞ ቆንጆ ነው። እህል በልታችሁ ነው

ምንድነው ከለሩ ተጨምሮበት እኮ ነው እ ከለሩ ስጨምሮ ከለሩ ይወርዳል። ወደ ታች እየወረደ እኮ ነው፣ ግን እኮ ቅረጫ ነው። ሲጀምር እንዴት ብሎ ነው? ሀይላንድ ከእርሳስ ሀይላንድ እንዲህ የሚበሳው እንደቀልድ። እርሳስ እኮ አይደለም ፕላስቲክ ነው። ፕላስቲክ ነው። እንዴት እርሳስ አይደለም። ይሄ ከለር አይደል

የመከረደገ ጸጉር ስንት ዋጋ እንደተከፈለ ስንት ሺህ ብር እንደወጣበት ሲሄድ እማይ አሁን ልሞክር እስቲ፣ በረዶ ላይ ውሃ ጨምር ማለት ከዛ ምን ይሆን? በረዶ ይወዳል። አንተ ራስ እኮ ማስብ አለብህ። አንዳንድ ጊዜ ቪዲዮ ስታይ ዝም ብሎ ለቪዲዮ ብሎ የሚሰሩት ስራ አለ። አሁን በረዶ ላይ ውሃ ስለተጨመረ የተጨመረው ውሃ በረዶ እንዴት ይሆናል? አይሆንም። በቃ የማይሆን ነገር ለቪዲዮ ተብሎ ምናምን ነው የተሰራው ማለት ነው። አብረ ዝም ብለ ሞኝ መሆን የለብንም ከቪዲዮ በኩል። አሁን እንዳንተ አይነት ሰው ፍለጋ ነው እነሱ ቪዲዮ ይለቀቁት ወይ እንድትል

ቤት እንዲለቀም ዛሬ ካልተለቀመች ነው። ለምበጣም ጊዜ ነው። ማስፈጫው ጊዜ ነው የሚጋገረው።

አይደለም፣ አረት ማሰብ በቃ እብጥብጥ ምናምን ያለው ነገር የለውም። ያው እንደዚህ ያው እንደዚህ በቃ ግን ምንድን ነው አንዱ ፈለግሽው እንዴ? ጎረቤት ወስዶ ነው። ትልቁ ትልቅ አለ አይደል? መካከለኛው ትልቁ በቃ እሱ ነው። ተመሳሳይ ነው።

ደግሞ ፕላስቲክ ነው። ቢያው ላይሆን ይችላል። እሱ የውሃ የቀዝቃዛ መጠጫ ሊሆን ይችላል። አይታወቅም። <smelledhail schnell> <ambre��> <oddly together> <loyalty -Pop>